አለቃ ገብረሀና በ19ኛው መቶ ክፍለ ዘመን የነበሩ ሊቅ ናቸው። የተወለዱት በወረሃ ህዳር በ1814 ዓመተ ምህረት በአሁኗ አጠራር በደቡብ ጎንደር ዞን በፎገራ ወረታ አካባቢ ነው። አባታቸው ደስታ ተገኘ፣ እናታቸው ደግሞ ወይዘሮ መልካም ይልማ ይባላሉ። ብዙዎች አለቃ ገብረሃናን በዚህ ምድር በህይወት ያልተመላለሱ የምናብ ገጸ ባህሪ እንደሆኑ ያስባሉ ይሁንና አለቃ በህይወት የነበሩ ሰው ለመሆናቸው ብዙ ማስረጃዎች እና መረጃዎች አሉ። መሰለ መሰለ ለማ ሀብተወልድ የተባሉ ጸሐፊ የአለቃ ገብረሃናን ህይወትና ስራዎች በዳሰሱበትና በተነተኑበት ሊቁ አለቃ ገብረሃና በተሰኘች መጽሐፋቸው ላይ ይህን ይላሉ። የአለቃ ገብረሃናን የህይወት ታሪክና ገድል እንደ ህያው ፍጡር ድርጊት አድርጎ መቀበል አብዛኞቹ ኢትዮጵያውያንና አንዳንድ የታሪክ ጸሐፍት ችግር ነበር። እኚህ ጸሐፊ ይህን ይሉና ስለ አለቃ ገብረሀና ህዋውነት ያስረዳሉ። ያሏቸውን ማስረጃዎች ሲጠቅሱ የዋልዳው አስጋኸኝ ለአንቶን ዲ አባዴ አጼ ቴዎድሮስ በአለቃ ተናደው እንደመቷቸውና እኔ ወደማልገዛው ምድር ሂድ ብለው እንዳባረሯቸው ጠቅሰው የጻፉትን ደብዳቤ በእንጦጦ ራጉኤል መቶ 125ኛ ዓመት መታሰቢያ መጽሔት ላይ የአለቃ ገብረሃና ስም መጠቀሱን የአለቃ ገብረሃና መቋሚያ ሸማ፣ እንዲሁም ጸናጽል መገኘቱንና አራተኛ ትውልዳቸው ዛሬም ድረስ በጎንደር መኖሩን ያነሳሉ። ሌላው የአለቃን ሕያውነት የሚያረጋግጥ ማስረጃ የአለቃ ለማ ኃይሉ የቃል ምስክርነት ነው። አለቃ ለማ ለልጃቸው አብዬ መንግስቱ ለማ የተረኩለትና መንግስቱ መጽሐፈ ሐተታ ዘአለቃ ለማ ኃይሉ ወልደ ታሪክ ብለው ባሰናኙት መጽሐፍ ላይ ስለ አለቃ ገብረሃና ሲናገሩ አለቃ ገብረሃና የሙያ መጨረሻ አይደሉም ወይ? የአዲስ መምህር ናቸው። ፍትሐ ነገሥት በሳቸው ልክ የሚያውቅ የለም። ይህ ቁጥሩን መርሃ ጸውሩን አቡሻክሩን ሁሉ የሚያውቅ ባለሙያ ነው። ጎንደር የከተማው ናቸው። ትምህርታቸውም እዚያው ነው። አቡነ ሐራ በሚባል ገዳም በበጌ ምድር ነው። ወዲህ እሱን ተሹመው ነበር ከአጼ ዮሐንስ ጀምሮ በምኒሊክ ጊዜ እንደ አቡነ ሐራ የነበረ ገዳም አልነበረም። ስዕለቱ ብዙ ነው። የስዕለቱን ገንዘብ አበላሹ፣ ገንዘብንም አጠፉ ብሎ ከሰሰ አገሩ ተከሰው በኃጢአት መጡ። በአጤ ምኒሊክ አትሄዱም ተባሉ ቀሩ። ትልቅ ሰው አይደለም እንዴ! ሆሆይ ገብረሃና የማይታወቅበት ወዴት አለ? አልተሾሙም። ራጉኤል ነበሩ የወር ቀለብ አጼ ምኒሊክ እየሰጧቸው ኋላማ ሄዱና ከሀገራቸው በጌ ምድር ነው የሞቱት። አለቃ ገብርሃና መቼም ኃያል ቃላቸውና ስድባቸው የታወቀ ነው። የነገር ሁሉ ምንጭ ለዚህ ለዝማሜ የሚባለው ለመቋሚያ እገሌ ይመስለዋል አይባልም። ገብርሃና ፊት የሚያዜም የለም ብለዋል። የህሩ የወልደ ስላሴን ምስክርነት እናክል እኚህ ጉምቱ ኢትዮጵያዊ የህይወት ታሪክ በተሰኘ መጽሐፋቸው ላይ የህይወቴ ታሪክ በተሰኘ መጽሐፋቸው ስለ አለቃ ገብረሀና ይም ብለዋል። አለቃ ገብረሀና እጅግ የተማሩ የጎንደር ሊቅ ነበሩ። በዚህ ላይ ደግሞ ኃይለ ቃልና ጨዋታ ያውቁ ነበር። ከዚህ በላይ የተጠቀሱት ምስክርነቶች የአለቃን ህያውነት ብቻ አይደለም የሚያረጋግጡት ሊቅነታቸውንም ጭምር ነው እንጂ አለቃ ገብረሀና ፊደል የቆጠሩት ዳዊት የደገሙትና የቤተ ክህነት ትምህርት የጀመሩት በተወለዱበት ደብር ናበጋ ጊዮርጊስ ቤተክርስቲያን ውስጥ ነው። ከዚያም ለከፍተኛ ትምህርት ወደ ጎጃም በመጓዝ በዘመኑ የትምህርትና ምርምር ማዕከል ከነበሩት በአንዱ ብቸና ቅዱስ ጊዮርጊስ ቤተክርስቲያን ቅኔን ተቀኝተዋል። ከሊቅነታቸው የተነሳም የትልቁ ራስ አሊ እናት እቴጌ መነንን ዳዊት ያስተማሩና ውዳሴ ማርያም ያስቀጸሉት እሳቸው ናቸው። ጎንደሮች አለቃን በሁለት መንገድ ነበር የሚያውቋቸው። አንድም በሊቅነታቸው ወይም በቤተ ክህነት ትምህርታቸው አንድም በቀልድና ጨዋታ አዋቂነታቸው። ይሁንና በኋላ ላይ ገኖ ማውጣትና መታወቂያቸው ሆኖ በብዙ ሰዎች ዘንድ የቀረው ጨዋታ አዋቂነታቸው ሆነና እንደ ተረት አባት እስከ መቆጠር አደረሳቸው። አለቃ ገብረሀና ፍትሐ ነገሥትን በአጼ ቴዎድሮስ ዘመነ መንግስት ወደ አማርኛ ተርጉመዋል። ይህም ስራ በዘመኑ ለአጼ ቴዎድሮስ አስተዳደር ትልቅ አስተዋጽኦ ያበረከተ ነበር። ምንም እንኳን አጼ ቴዎድሮስ አለቃን በሊቅነታቸው ቢወዷቸውና ቢያቀርቧቸውም ቀላቸው ግን የሚጥማቸው ሰው አልነበሩም። በዚህም የተነሳ ገብረሀና ፍትሐ ነገሥቱን ጻፍ፣ ፍርድ ስጥ፣ ገንዘብ ያውልህ፣ ቀልድህን ግን ተወኝ ይሏቸው እንደነበር ይነገራል። እንዲያውም አንዴ እንዲህ ይሆናል። አጼ ቴዎድሮስ ቤተ ክርስቲያን አስገንብተው አለቃን ይጠሩና ይጠይቋቸዋል። አፄ ቴዎድሮስ፣ የቤተ ክርስቲያን ሰፊ ነው ወይስ ጠባብ? አለቃ ገብረሀና፣ እረ ሰፊ ነው እንጂ፣ ምን ጎድሎት ለሁለት ቀሳውስትና ለሶስት ዲያቆናት ይበቃል። አለቃ ይህን ማለታቸው አፄ ቴዎድሮስ ለአንድ ደብር ሁለት ቄስና ሶስት ዲያቆን ይበቃል ብለው የወሰኑትን ውሳኔ በነገር መንካታቸው ነበር። እንዲህ በነገር ሲወጓቸው መታገስ ያልቻሉት አፄ ቴዎድሮስም በንዴት በዱላ ዠልጠው ከግዛቴ ጥፋ ብለው ያባረሯቸዋል። ሌላው ስለ አለቃ የሚነሳው አበርክቶ የዝማሜ ፈጣሪነታቸው ነው። አለቃ የፈጠሩትን ዝማሜ ግን ጎንደሮች ሊቀበሉትና ሊገለገሉበት ፈቃዳቸው አልነበረም። በዚህም ምክንያት ይህ ዝማሜ ለልጃቸው ለተክሌ በምስጢር አስተማሩት። ይህ ዝማሜም በኋላ ላይ ከአለቃ ይልቅ በልጃቸው በተክሌ ስም የተክሌ አቋቋም ወይም የተክሌ ዝማሜ በመባል የሚታወቀው ነው። አለቃ ገብረሀና ወደ ሸዋ ተሰደው አጼ ምኒልክ ዘንድ ሲደርሱ ንጉሡ እጃቸውን ዘርግተው ነበር የተቀበሏቸው። አጼ ቴዎድሮስ ገና ልጅ ሳሉ አለቃ ገብረሀናን በአጼ ቴዎድሮስ ችሎት ሲቀመጡ በደንብ ያውቋቸው ስለነበር በአለቃ ወደ ሸዋ መምጣት እጅጉን ተደስተው ነበር። በዚያም በዘመኑ ትልቅ ስም በነበረው በደቡብ ጎንደር ውስጥ ለሚገኘው አቡነ ሐራ ገዳም አስተዳዳሪ አድርገው ሾመዋቸው ነበር። ይሁንና ከምዕመኑ ጋር በተፈጠረ አለመግባባት አለቃ ተከሰው ወደ ሸዋ ሲመለሱ ዳግማዊ ምኒልክ እንጦጦ ራጉኤልን ሾመዋቸው። መጽሐፍ ትርጓሜና የቤተ ክህነት አገልግሎት እየሰጡ እንጦጦ ላይ ተቀመጡ። ይሁንና ይህ የአለቃና የንጉሡ ፍቅር በመካከሉ ነፋስ ገባውና ለመለያየት ተገደዱ መሰለ። ለማ ሀብተወልድ የአለቃ ለማን የመጨረሻ ጊዜያት በመጽሐፉ እንዲገልጾታል። ሊቁ አለቃ ገብረሀና ወደ ትውልድ አገራቸው የመጨረሻቸውን ጉዞ ከሸዋ ጀምረው ደብረ ታቦር ልጃቸው ዘንድ ከከራረሙ በኋላ ወደ ውቢቷ አምባቸው ናበጋ ጊዮርጊስ ገብተው ተቀመጡ። እዚያም ናበጋ ጊዮርጊስ ውስጥ ተኖሩ በኋላ በተወለዱ በ84 ዓመታቸው የካቲት 24 ቀን በ1898 ዓመተ ምህረት አረፉ። አጽማቸውም በናበጋ ጊዮርጊስ ቤተክርስቲያን ቅጥር ግቢ ውስጥ መድኃኔ ዓለም ተብሎ በተሰየመው ቤተክርስቲያን ውስጥ ይገኛል። እንግዲህ ይህ ቪዲዮ የአለቃ ገብረሃናን ህይወት ባጭሩ የዳሰስንበት ነው። ስለተከታተላችሁኝ አመሰግናለሁ። ቪዲዮን ላይክ እና ሼር ቻናሉን ደግሞ ሰብስክራይብ አድርጉ። ሌሎች ቪዲዮዎቼንም ገብታችሁ እንድትመለከቱ እየጠየቅኩ በቀጣይ በሌላ የታሪክ ቪዲዮ እስከምንገናኝ ሰላም ለእናንተ ይሁን።